ታቦትን መክተፊያ ብፁዓን አቦ ሊቃውንት ጳጳሳትን ግብረ ሶዶማዊ ቅዱስ መጻሕፍትን የደዌ መጽሐፍ ቅዱሳን አባቶችንና አንስቶችን ጣዖት እያለ ቤተ ክርስቲያንም ሲዘልፍ የነበረው ፓስተር ትዝታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ ይሄንን ቪዲዮ አቅም ስጡልኝ። ፓስተር ትዝታ ሳሙኤል እንግዲህ ኢትዮጵያ ገብቷል። ውጭ ሀገር ቁጭ ብሎ ቤተክርስቲያናችን እምነታችን ሲሳደብ የነበረ ሰው ነው። እንዳይታይ ይባላል። እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችሁን ቅድስት ቤተ ክርስቲያን ሲሳደብና ሲዘልፍ የነበረው ትዝታው ሳሙኤል ለህግ ይቅረብልን። ቅድስት ቤተ ክርስቲያናችንም በዘመናችን ያላየነውን በሙሉ ሲሳደብና ሲያንቋሽሽ የነበረ ዛሬ አገር ኢትዮጵያ ገብቷል። ወንድሞቻችን እነ እፎይና ጳላዲዮስ ያልተቀበሉት መከራ ያላዩት ስቃይ ያልደረሰባቸው እንግልት የለም። ይመኛውን ቃል ይዘው ወንጌልን ለፍጥረት ሁሉ በማስተማራቸውና ይኢጥሙቃንን ወደ ጥምቀት በመጥራታቸው ምክንያት ወንድሞቻችን እፎይና ጳላዲዮስ ከሀገራቸው ወጥተው በስደት ይገኛሉ። ሰላም ሰላም፣ ጤና ይስጥልኝ። ውድና ነው የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቀያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። እንግዲህ ዛሬም በአዳዲስ መረጃዎች ተመልሼ መጥቻለሁኝ። የፓስተር ትዝታው ሳሙኤል ወደ ኢትዮጵያ መግባት አስመልክቶ ከባድ ተቃውሞ የተቀሰቀሰ ነው። እንደምታውቁት ትዝታው በኦርቶዶክስ ቤተክርስቲያን ላይ ያላገጠ የተሳለቀ ከምእመናን እስከ ሊቀ ጳጳስ ከዛም አልፎ ቅዱሳን ላይ ያላገጠ ሰው እንደሆነ ይታወቃል። ታዲያ አሁን ለተናገረው ነገር መልስ መስጠት አለበት፣ በሕግ መጠየቅ አለበት እየተባለ ነው። ብዙዎች ይህን ነገር እያነሱት ነው የሚገኘው። የምእመናን ድምፅ በየተራ የማስመለክታችው ይሆናል። ሁላችሁም ይህን ቪዲዮ ሼር እያደረጋችሁ ለብዙዎች እንዳደርሱልኝ እጠይቃችኋለሁኝ። በተጨማሪ እፉና ጳላዲዮስ በስደት ላይ እንዳሉ ተሰምቷል። ስለ ወንድማችን እጅግ ጥብቅ መልእክት አለ። ይህንንም የማስደምጣችሁ ይሆናል። በቅድሚያ ሁላችሁም ኮመንት ላይ እየገባችሁ ወደዛ ቪዲዮ ከመሄዳችን በፊት ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ፎን እያላችሁ ትጽፉልኛ ያላችሁ ይህን ቪዲዮ አይተን መለስና ሀሳባችን የምንሰጥበት ይሆናል። ተከታተሉኝ። ብዙዎች በዚህ አባ ገብረ ኪዳንን እየተቃወሙ ይገኛል። ኦርቶዶክሳውያን ዛሬ በመቶ ሺህ የሚቆጠር ኮሜንት እፈልጋለሁ። ማርያምን ሁላችሁም ይህንን ቪዲዮ ሀምሳ ሀምሳ ጊዜ ኮፒ ሊንክና ሼር አድርጉት። ብንጸርቅም ባንጸርቅም እንኳን ክርስቲያን ሆንን እያላችሁ ኮሜንት ላይ ጻፉ። ሰዎቹ ስላልገባቸው ነው። ብንጸርቅም ባንጸርቅም ማለት ከአንድ ክርስቲያን አይጠበቅም። ይህ ማለት ጥርጣሬ እኮ። የት አለ እምነታችሁ? እምነታችንንማ እኛ በሚገባ እናውቀዋለን። እኛ አባት ብንጸርቅም ባንጸርቅም እንኳን ክርስቲያን ሆንን ያሉት ቀጥተኛ እውነተኛ ሃይማኖት ውስጥ ነው የምንገኘው። ያለንበት ሃይማኖት ትክክለኛ የሱራፌን ሃይማኖት ያለንበት ምስጋናችን ቅዱሳን መላእክት የሚያመሰግኑትን ምስጋና ነው እያመሰገንን ያለን። ሁሉ ነገራችን ትክክለኛ ነው ለማለት ነው ይህንን የተጠቀሙት። ስለዚህ ሁላችንም ዛሬ አባታችን ላይ የተነሳውን ተቃውሞ ለማክሸፍ ብንጸርቅም ባንጸርቅም እንኳን ክርስቲያን ሆንን እያል ኮሜንት ላይ እንጽፋለን። ብንጸድቅም ባንጸድቅም እንኳን ክርስቲያኖን መሪ አሁን እንኳ በሞት ወደ ንደሚጠንቅ አውቃለሁ። ስሚ ስሚ እኛ በራፕ የምንዘምርለትና እምናመልከው እምናመሰግነው አምላክ የለንም። ስርዓታችንን ጠብቀን ከውስጣችን ከልባችን እምንዘምርለት አምላክ ግን አለን። እሱም ኢየሱስ ክርስቶስ ይባላል። እንደውም ይለይልሽ። ልድገምልሽ ብንጸድቅም ባንጸድቅም እንኳን ክርስቲያኖ እመቤቴን እንኳን ኦርቶዶክስ ማርያምን እንደሰማችሁት ነው። ሲጀመር ነገሩ እነሱ መዳን በእምነት ብቻ ብለው ስለሚያስቡ ጸድቀዋል፣ ጻድቅነን ብለው ነው የሚያስቡት። እኛ ኦርቶዶክሳውያን ግን የምናምነው ድነናል፣ እየዳን ነው፣ እንድናለን ብለን ነው የምናምነው ማለት ነው። እንደ ነሱ ጸድቀናል ብለን ዝም ብለን የምንኖር አይደለንም። እለት ከእለት መልካም ስራ በመስራት ከኃጢአት በመራቅ፣ እንዲሁም እለት ዕለት በንስሐ እየተመላለስን የምንኖር ነን። ስለዚህ ጸድቀናል ብለን አንመጻደቅማ። ነው ጌታችን ምራይታችን ኢየሱስ ክርስቶስ በሚመጣ ጊዜ እራሱ ጻድቃንን በቀኝ ሀጣንን በግራ እንደሚያቆማቸው ተጽፏል። ስለዚህ እናንተ ጻድቆች አይፈረድብንም ብላችሁ የምታስቡ ከሆነ በምድር ላይ ያሻችሁትን ስራ እያደረጋችሁ የምትኖሩ ከሆነ እጅግ ልትጠነቀቁ ያስፈልጋል። መናፍቀን መዳን በእምነት ብቻ ሳይሆን በስራም ጭምር እንደሆነ ልታውቁት ይገባል። ለዚህ ነው አባታችን አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆን ያሉት ትክክለኛ ሃይማኖት ስለምንከተል ማለት ነው። ስለዚህ መዳን በእምነት ብቻ አይደለም በስራም እንደሚገኝ ያሳያል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሀጣንን በግራ ጻድቃንን በቀኝ የሚሰልፍበት ምክንያት ዋነኛው ምክንያት እንደዚህ ነው። በስራችን ስለምንገለጽ ነው ማለት ነው። በምድር ላይ ምን ሰርተ መጣ የሚለው ነገር ስላለ ይህ ቅዱስ ቃል በወንጌል ላይ ተጽፎ እናገኘዋለን ማለት ነው። ወደ ቀጠለ ኢየሱስ ክርስቶስ የሞተልን ከኃጢአት ነፃ እንድንሆን ፍሪደም ለመስጠት እንጂ በኃጢአት ውስጥ በፍሪደም እንዳንመላለስ እንደሆነ ማን እንረዳው። አሁን በአባ ገብረ ኪዳን እሳቸው ብንጸድቅም በአንጸድቅም እንኳን ክርስቲያን ሆንን ከሚለው ነገር ጋር ተያይዞ ምን የሚል መዝሙር ሰማ ክስር አሁን እንኳን ብሞት ወዴት እንደምሄድ ጠንቅቄ አውቃለሁ። ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ ድረስ ነው የሚል ቪዲዮ አየሁና፣ እሱ ነገር ጥሩ እንዳለ ሆኖ ደህንነታችሁን ወይም ደግሞ ድህነታችሁን በየቀኑ ዕለት ዕለት ካልፈጸማችሁ እንደምታጡት ታውቃላችሁ። ጀስት ቢኮዝ ክርስቶስ ኢየሱስ ከኃጢአት ነፃ እንድትሆኑ ስለሞተላችሁ ኃጢአት ውስጥ በነፃነት ትንቀሳቀሳላችሁ ተንቀሳቀሱ ተብሎ ተፈቅዶላችኋል ማለት አይደለም። ይህንን አስባችሁታል? በክርስቶስ ኢየሱስ ላይ፣ በስራው ላይ መተማመናችሁ እንዳለሆኑ የሚያስደስት ነገር እንዳለ እንዳለሆኑ፣ ግን ድህነታችሁን ደግሞ ሁለት ዕለት የማት ትፈጽሙ ከሆነ በኃጢአት ውስጥ የምትጨማለኩ የምትብኳኩ ከሆነ ድህነታችሁን ልታጡት እንደሚችሉ ታውቃላችሁ። ሃንድሬድ ፐርሰንት ዛሬ ብሞት ወዴት እንደሚሄድ አውቀዋለሁ ብላችሁ መተማመን እንደማትችሉ፣ በክርስቶስ ኢየሱስ ስላመናችሁና አምናችሁ ደግሞ በኃጢአት ውስጥ እየተጨማለቃችሁ ስለሆናችሁ ድህነታችሁን አረጋግጣችኋል ማለት አይደለም። አመሰግናለሁ። ተባረኩል። እህታችን እግዚአብሔር ያክብርልኝ ማለት እወዳለሁኝ። አሁን ቀጥታ የምንሄደው ወደ ትዝታው ሳሙኤል ጉዳይ እንሄዳለን። እንግዲህ ትዝታው ወደ ሀገር ቤት መግባቱን አስመልክቶ ብዙ ኦርቶዶክሳዊ ምእመናን ድምጻቸውን እያሰሙ ነው ያሉት። ከዚህ ቀደም በኦርቶዶክስ ክርስቲያን ላይ እያላገደ እየተሳለቀ ለነበረው ንግግር ዋጋ መክፈል አለበት፣ በህግ መጠየቅ አለበት እያሉ ነው። ብዙ ምእመናን ትዝታው ድምጻቸውን እያሰሙ ነው ያሉት። የሁሉንም በየተራ የማስደምጣችሁ ይሆናል። እናንተም ሰምታችሁ ድምፁን ለሚመለከተው አካል እንዲደርስ የአቅማችሁ ማድረግ ትችላላችሁ ብያ ስባለ ከቻላችሁ ሼር አድርጉት፣ ላይክም አረጋችሁ እንዳይረሳ ወደ ቪዲዮ እንዳለ ተከታተሉ። እንዳይታ ይባላል ለአመታት ቅድስት ቤተክርስቲያን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችሁን ቅድስት ቤተክርስቲያን ሲሳደብ እና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተ ክርስቲያን ከወጣ ጀምሮ ቅድስት ቤተ ክርስቲያንን በተለያዩ ጊዜያት ሲያንቋሽሽ ሲሳደብ መቆየቱ ለሁላችን የሚታወቀ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተ ክርስቲያኑ የህግ ክፍሎች ይህን ሰው በህግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ለወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተ ክርስቲያኒቱ የህግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ህገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ እወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት አሁን እነሱ ታቦት የሚሉት እንደዚህ ይገባል። ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚህ ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋሉ እየተባለ ይወጣል። በቃ ይሄው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታ ይባላል። እንደዚህ ዘንድ ኦ እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው፣ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እቺና እንደዚህ ተደርጋም ተውጣ ማለት በዚህም በረከታል። ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክሞ መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስቦ ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተቀርጾላ ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ? ገብርኤል አብሮ ተጠመቀ? ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣወት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ እሚደረገውን ግን እንቃወማለን። በኢየሱስ እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ። ይሄንን ነቀፌታ፣ ይሄንን ስድቡን፣ ይህንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮመንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተ ክርስቲያን አካል፣ የህግ ክፍሎች አድርሱላቸው። አመሰግናለሁ። ምን መሰላችሁ አዎ ለፍርድ መቅረብ አለበት። ፍትህ ካለ ዳኝነት ካለ ህግ ካለ፣ ቤተክርስቲያንም በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋርዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥጦ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞህ ያለው? ግድ የለምና ያለው ማን ነው? ተደብቆ አልገባም? ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የሚገባው፣ በአደባባይ ነው፣ በቪዲዮ ነው ያየው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ እንደውም እሱን አሳስረ ነው እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልዩን ጀግና ማድረግ ነው እና ብዙ አልተበደልንም ወይ ብዙ ድምፆቻችን አልተነጠቅንም ወይ ካህናትን አላጣንም ዲያቆናትን አላጣንም ስንት መከራ ግፍ አልደረሰብንም ወገኖች ትዝታው ቤተ ክርስቲያንን ካደረጋት በላይ አልሆነች ምች ቤተ ክርስቲያን ለማን ነው ምንጮ ለማን ነው አቤት የምንለው ማን ነው የሚሰማንኛ ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴ፣ ለምን አባክ የሆነውን ነገር እናየዋለን፣ ማንም አይነካ ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድን ነው ማድረግ ያለብን ከሆነ ጥያቄው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉን እንጠብቃለን ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተ ክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራው ነጥላል። የሚጠቅመን ግን ትን ቤተ ክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ሀያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተ ክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተ ክርስቲያን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰው ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው፣ ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ ያዋለች ቤተክርስቲያን አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን፣ አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። አዎ፣ ትዝታው ሳሙኤል ለህግ ይቅረብልን። ቅድስት ቤተክርስቲያናችንም በዘመናችን ያላየነውን በሙሉ ሲሳደብና ሲያንቋሽሽ የነበረ ዛሬ አገር ኢትዮጵያ ገብቷል። ይህ ደግሞ ቅድስት ቤተክርስቲያናችን እንደ ህግ በህግ ልጠይቀው ይገባል ታላላቅ ጠበቆች የምትባሉ ለቅድስት ቤተ ክርስቲያን እንቆረቆራለን የምትሉ ይህን ሰው ልክ ማስገባት አለባችሁ። አዎ ትዝታው ሳሙኤል በህግ ሊጠየቅ ይገባዋል። አዎ ታቦትን መክተፊያ፣ ብፁዓን አባ ሊቃውንት ጳጳሳትን ግብረ ሰዶማዊ ቅዱስ መጽሐፍትን የደዌ መጽሐፍ ቅዱሳን አባቶችንና አንስቶችን ጣዖት እያለ ቤተ ክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትና ዕለት አዲስ አበባ መግባቱ ተገልጿል። ግለሰቡ ከአገር ውጪ በነበረበት ጊዜ ሃይማኖትን ከሃይማኖት ለማጋጨት የሃይማኖትን ክብር ዝቅ በማድረግና በመዝለፍ ብዙዎችን አስከፍተዋል። ቄሶች የተባላችሁ ስሙኝ፣ እንደኔ አሁንም ታቦት እየተሸከምክ ያለ ድንጋይ ከድንጋይ የተቀረጸ ከእንጨት የተቀረጸ አሁንም በዚህ በአንደኛው መቶ ክፍለ ዘመን ተሸክመ ምዞር ታዲያ በዚህ ደረጃ የሕዝብን ሃይማኖት ሲያንቋሸሽ እና ሲሳደብ የነበረ ግለሰብ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ትላለች ሲሉ ጥያቄያቸውን ለእናት መረጃ አጋርተዋል። ለወቅታዊ አዳዲስ መረጃዎች እናት መረጃን ላይክ ፎል አድርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕግ ክፍል ይህንን ተረድቶ በአግባብና በሕግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችም ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ ይጠይቃችኋሉ። ዝማሬው የጌታ ነው። እኔ አይቻለሁ። ቡሽሪ የሚባል ያበደ ነቢይ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ይህንም መረጃ ኮፒ ሊንክ፣ ሪፖስት አድርጎልኝ ለሚመለከቱ አካል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ለህግ ክፍሉ እንዲደርስልኝ ማለት ነው። ትዝታ ሳሙኤል ወደ ኢትዮጵያ ገብቷል። እንኳን ደህና መጣ። በቅድሚያ ዋናው ጉዳይ የትዝታ ሳሙኤል ወደ ኢትዮጵያ መግባት እንዳለ ሆኖ በተደጋጋሚነት እናት ቤተክርስቲያንን ኦርቶዶክሳዊ ተዋሩ ቤተክርስቲያናችንን በሚከባብዱ ቃላት በታቦተ ህጉ በአባቶቻችን በእመቤታችን በቅድስት ድንግል ማርያም በጻድ ቃል ላይ በምእመና ላይ በሊቃነ ጳጳሳት ላይ በአጠቃላይ ምእመና ላይ ኦርቶዶክስ ተዋ ቤተክርስቲያን ሲዘልፍ ሲሳደብ የነበረ ሰው ነው። መረጃዎችን በተደጋጋሚነት ለእናንተም ስናቀርብ ነበረ። አሁን እንግዲህ ገብቷል። መረጃዎቹ በቂ ሆነው አሉ። የክፍል ላይ ምሰሩ። ኦርቶዶክሳውያን በዚህ ጉዳይ ላይ በጣም ሀሳብ ልሰጥ የተሻለ ነው። ስለዚህ ይህ ሰው ከገባ አይቀር እስከዛሬ ቤተክርስቲያን ላይ ላደረገው ነገር ይጠየቅ የሚል መልእክት አለኝ። እናንተስ በዚህ ሐሳብ ለምን ትላላችሁ? ተከታተሉን፣ መረጃዎችን እናቀርብላችኋለን። ሐሳብ አስይዞቻችሁን ስጡልኝ። ለሚመለከቱ አካል እንዲደርስልኝ ሁላችሁም መረጃውን ሼር አድርጉ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ አምስት ቁጥር ዐሥር ጌታችን እንዳስተማረን ስለ ጽድቅ መሰደድ ብፁዕ እንደሚያስብልና መንግሥተ ሰማያትም ለእርሱ እንደሆነ ይናገራል። የጌታ ቃል የታመነ ነውና የታመነውን ቃል ይዘው ወንጌልን ለፍጥረት ሁሉ በማስተማራቸውና ኢጥሙቃንን ወደ ጥምቀት በመጥራታቸው ምክንያት ወንድሞቻችን እፎይና ጰላዴዎስ ከሀገራቸው ወጥተው በስደት ይገኛሉ። እነዚህ ልጆች ለመደገፍና ለማገዝ አገልግሎታቸውን ለማጠናከር በሚቀጥለው አርብ ሰኔ ስድስት ማለት ነው በፈረንጆች ጁን 14 ቀጠሮ ይዘናል። ስለዚህ በሚቀጥለው አርብ ሁላችሁም ማስታወቂያው ላይ እንደምትመለከቱት በእፎይ የቲክቶክ ላይቭ ላይ በመገኘት በተጠናከረና በተደራጀ መንገድ ወንጌልን መስበት እንዲችሉ ወንድሞቻችንን ማገዝ፣ መርዳት አለብን። ስለዚህ ይሄንን መልእክት ለሁሉም ሸር አድርጎ ሁላቸውም ይሄንን ማስታወቂያ እያያችሁ ሸር በማድረግ ቪዲዮ በመስራት ሁሉም ሰው እንዲመጣ በማድረግ ከጎናቸው እንድትቆሙ ለማሳሰብ ያክል ነው። ዛሬ ወድናት ይመጣ ይሄ ስለ ክርስትና የሚከፈል ዋጋ ነው። እኛ መሰደድ ባንችል እንኳ ለወንጌል ብለን ስለ ክርስቶስ ቢያንስ ግን የሚሰደዱትን ከጎናቸው ቆሞ ለወንጌል አገልግሎት መተባበር ክርስቲያናዊ ግዴታ መሆኑን ተረድተን ሁላችንም ሁላችንም በዚያን ቀን በገንዘባችን፣ በሐሳባችን፣ በልዩ ልዩ አገልግሎት ከጎናቸው እንድንቆም በልዑል አምላካችን እግዚአብሔር ስም ጥሬን አስተላልፋለሁ። መልእክቱን ሸር ስለምታደርጉ እግዚአብሔር ይባርካችሁ ይቀድሳችሁ። አመሰግናለሁ። ሰላም ብያለሁ። አካውንታችን እንግዲህ ቪዲዮ ሳንፖስትበት ትንሽ ስለቆየን ኮፒ ሊንካችሁን በደንብ ይፈልጋል ኮፒሊንክ በማድረግ ይህንን መልእክት ጨርሳችሁ በመስማት በቀጠሮ ሰዓት እንድትገኙልን የምንፈልግበት ትልቅ ጉዳይ አለን። እንግዲህ ወንድሞቻችን እነ እፎይና ጰላዲዮስ ያልተቀበሉት መከራ፣ ያላዩት ስቃይ፣ ያልደረሰባቸው እንግልት የለም። በአሁኑ ሰዓት እግዚአብሔር አምላክ ወዶና ፈቅዶ የሞታቸውን የእስር ሰንሰለት በጣጥሶላቸው በጥሩ ሁኔታ ላይ ይገኛሉ፣ በጤንነት በሰላም። ስለዚህ ወንድሞቻችንን እግዚአብሔር አምላክ ይህንን መልካም ነገር ከፈጸመላቸው እኛ ደግሞ እንደ ቤተ ክርስቲያን ልጅነታችን የሚሰሩት ነገርን የወንጌልን ዓላማ በደንብ የምንረዳ ሁሉ በነገው ዕለት ማለትም አርብ ከምሽቱ አንድ ሰዓት ጀምሮ በወንድማችን እፎይ ቤት እንዲሁም ታላላቅ በእቅበተ እምነት ዙሪያ የሚሰሩ አባቶች፣ መምህራን፣ ወንድሞች፣ እህቶች በተገኙበት ትልቅ የገቢው ማሰባሰቢያ ፕሮግራም እንደዚሁም ደግሞ ወንድሞቻችንን የምንደግፍበት ሁኔታ ይኖራል ማለት ነው። ስለዚህ በዚህ ሰዓት ሁላችንም በመገኘት ለወንድሞቻችን አለኝታነታችንን እንድናሳያቸው ያስፈልጋል። እነግራቸዋለሁ በቲክቶክ ኦርቶዶክሳውያን ታሪክ በጣም በልዩ በወርቅ መዝገብ የሚጻፈውን አኩሪ የክርስትና ተጋድሎ ፈጽመዋል። ምናልባት ወቅትና ጊዜ ፈቅዶ ወደፊት የምንገልጠው ቢሆንም እነፎይና ጳላዲዎስ ያልከፈሉት ዋጋ ያላዩት መከራ የለም። በዚህ ሁሉ መከራዎቻቸው መካከል እኛ ቤተሰቦቻቸው ወንድም እህቶቻቸው ከጎናችሁ አለን ልንላቸው ነገ ቀጠሮ ተይዟል። ማናችሁም እንዳትቀሩ።